አሰላሙአሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻላ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ውድ የሀገሬ ልጆች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይቢ ውድ ኢትዮጵያውያን እንዲሁም ትውልድ ር ስራዊ ያለዝ ይቻላል። አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋቸው አበረታቱኝ፣ መልካምነት ለራስ ነው እያልኩ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። እሱም ምንድን ነው? የዩቶብ ቀለም የሰጠናቸውን ሰዎች እንዴት ቀለም ማንሳት እንዳለብን ሙሉ ለሙሉ ማለት ነው። እና ያው ለመጀመሪያ ጊዜ እኔ በጣም ይቸገር ነበረ። ያወቁትን ማሳወቅ መልካምነት ነው በሚለው ደግሞ ዛሬ ልሰራት ቪዲዮ ተገድጃለሁ። ለምን እኔ ለመጀመሪያ ጊዜ በጣም ነበር የተቸገርኩት እውነት ለመናገር ማለት ነው። አላአያህል አሁን የምንሄደው ጉግል ክሮም ነው። በመጀመሪያ ግን ዩቶብ ስቱዲዮ መጥፋት አለበት ማለት ነው። ከዛ ጉግል ክሮም ላይ እንሄዳለን። እዚህ ነው የኔ ጉግል ክሮሜ። እዚህ ጋር እንሄዳለን። እዚህ ጋር ስንሄድ ቤተሰቦቼ፣ እዚህ ሂትሆፕ የሚለው አለ አይደል? ሂትሆፕ የሚለው እንጫናለን። ሸበካዬ ያን ያክል ዋይፋው ደካማ ነው እና ለመዘጌቴ በጣም ይቀርታል አለው ማለት ነው። ቶሎ ቶሎ እንትናይዋል። በዚህ መልኩ ሲከፍትልን እዚህ በቀኝ በኩል ከላይ ላይ ማለት ነው ፕሮፋይናችን ይመጣል። ፕሮፋይላችን እንጫናለን እንዳልኳችሁ ቤተሰቦቼ የዩቶብ ስቱዲዮ ስለሌለ አሁን ይሄን ዩቶብ ስቱዲዮን ስንጫነው ወደዛ ውስጥ ዩቶብ ስቱዲዮን ግን ካላጠፋችሁት ይሄን ዩቶብ ስቱዲዮን ስትነኩ ቀጥታ የሚወስዳችሁ ዩቶብ ስቱዲዮ ላይ ነው። አሁን እዚህ ጋር ዩቶብ ስቱዲዮን እንነካለን ማለት ነው የኔ ውድ ቤተሰቦች እንዳልኳችሁ ለመዘግየቴ በጣም ይቀርታ ከዛም እኔ ውድ ቤተሰቦች እዚ ጋር እንመጣለን፣ ሴቲንግ ላይ ማለት ነው። ሴቲንግ ላይ ያለ መጨረሻ ላይ በጣም ሲምፕል ነው፣ ግን የእውነት እኔ መጀመሪያ ጊዜ በጣም ነበር የተቸገርኩት ስለማላቀው ማለት ነው። ከዛ እዚ ጋ እንደዝከፋ አድርገን እዚ ጋ ኮሚኒኬቲ ሞድሬት ሞሪቴሽን ሞዴሪቴሽን ማለት ነው። ደስ እናደርግና ይህን ስንነካ የውላችሁ መጡ የተቀቡ ሰዎች ሙሉ ለሙሉ ማለት ነው። ሁለት አይነት ቀለም አይደል ያለን፣ ሁለቱም ቦታ ብሎክ የተደረጉትም በነገራችን ላይ ብዙ ነው የሚወጡት ማለት ነው። ብሎክ የተደረጉትም ኮሜንት ኮሚኒኬሽን መሰለኝ። እስኪ ቆያን ደግሞ በደንብ አየዋለሁ። እዚህ ጋ ነው። ለማንኛውም ማንኛውም አውትላችሁ አሁን ያለው እንትኑ ይሄ ነው። ላይኛውን ቀለም ማንሳት ከሆነ የምትፈልጉት ይሄን ትጫናላችሁ ማለት ነው። ይሄን ትጫኑና በቃ ሁሉንም ማንሳት ከሆነ የፈለጋችሁት ደግሞ ይሄንን ትጫናላችሁ፣ ኤክሱን ማለት ነው። ይሄን ብቻ መጫን አይደለም ዋናውን እንት ነው እዩት እላችሁ ደግሞ ዝ ብሎክ የተደረጉት ብሎክ የተደረጉት ደግሞ እነዚህ ናቸው ከዛ እንደዚህ ታደርጉና አሁን ሴፍ የሚል አለ ሴፍ የሚለውን ነው የምትጫኑት ሴፍ የሚል አለ ማለት ነው እዚጋ እኔ ስላሳድግኩት እንትን ጠፍቶብኝ ነው። እውት እዚጋ ማለት ነው። ያው አሁን ግን እንትን ስለው መጣ እንዲታያችው ብዬ ነው። እዚጋ ማለት ነው። ይህን ሴፌ የምትለውን ስትጫኑት በቃ ተነሳ። አሁን እኔ ጋ ምንም አይነት ቀለም ያለው ሰው የለም፣ ብሎኬት የተደረገ ሰው የለም። በዚህ መልኩ አለቀ ማለት ነው። የኔ ውድ ቤተሰቦች አስተያየት ካለ የምጨምረው የምቀንሰው አስተያየት ካለ ኮሜንት አስቀምጡልኝ። ውድ ቤተሰቦቼ ሰዎቼ በእያላችሁ በሰላማችሁ ብዙ ትትረፍ ይበሉልኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌኩም ወረሐቱላ ወበረካቱሁ።